የእግዚአብሔር ዓላማ ያለበት የጠላት ኢላማ አለበት። እኔ አልጋ በአልጋ ነው መንገዱ የሚል ስብከት የለኝም። እግዚአብሔር ከአንተ ጋር ፕሮግራም የጀመረው ሰማንያ ዓመት እስኪሆነ አይደለም፣ እድሜ እስኪያልቅ አይደለም፣ ትዳር እስክትይዝ ልጅ እስክትወልድ አይደለም። እግዚአብሔር ወደዚህ ምድር ያመጣ አንድ ፐርፐዝ አለ ማለት። ይህንን የህይወት ስርዓት እንኳን እናንተ በጌታ የሆናችሁ ሰዎች በጌታ እንዳያደሩ ሰዎች ይኖሩታል፣ ግራጅዌት ማድረግ ይኖሩታል፣ የሆነ ስራ መያዝ ይኖሩታል ሁሉ ከዛ ሁሉ የሚለየው ግን በክርስቶስ ኢየሱስ በኩል ያገኝ

ስለ ጀመር እንደ ግን ልንገራችሁ የእግዚአብሔር ዓላማ ያለበት የጠላት ኢላማ አለበት። ከሌላው በተለየ መንገድ ነው የሚፈልግ ጠላት። እኔ አልጋ በአልጋ ነው መንገዱ የሚል ስብከት የለኝ። ትነካ ምንም የሚል ስብከት የለን። ትነካለህ ግን አያልቀልህም። በእሳት ውስጥ አታልፍም አይለንም። ታልፋለህ ግን እዛው አትኖርም ነው ሚለን። ትወጣለህ። እሳቱ የሚያነጥቅ እንጂ የሚያስቀራ አይሆንም። አሌሉያ። ጥቂት ደቂቃ የእግዚአብሔርን ቃል አብረን እንከፋፈላለን። መጽሐፍ ቅዱስ የያዛችሁ ከኔ ጋር አብራችሁ የእግዚአብሔርን ቃል ታነቡታላችሁ። ኢየሱስ ጌታ ነው፣ ሀሌሉያ። ጢሞቴዎስ ላይ ያለውን ክፍል ነው ምናነበው። በሁለተኛ ጢሞቴዎስ ምዕራፍ አራት ላይ አብራችሁ ማንበብ ትችላላችሁ። ምዕራፍ አራት ከቁጥር 16 ጀምሮ ያለውን በጌታ በኢየሱስም ስም አነበዋለሁ። ኢየሱስ ጌታ ነው። ቁመንና አንብበው ለቃሉ ክብር ነው። አሜን ለእኔ ሳይሆን ለእግዚአብሔር ቃል ክብር፣ ሀሌሉያ ኢየሱስ ጌታ ነው። ምን ይላል? አንተም ደግሞ ከእርሱ ተጨበቂና የምናገረው እጅግ ተቃውሟልና ይልና፣ በፊተኛው ሙግቴ አንድስ እንኳን አልደረሰልኝ የሚልና ከዚህ ጀምሮ ነው መልዕክት ያለው። ምን ይላል? ሁሉም ተውኝ እንጂ ይህን አልቆጠርኩባቸውም። ዳሩ ግን የስከቱ ስራ በእኔ እንዲፈጸም አሕዛብ ሁሉ እንዲሰሙት። አረ እባካችሁ ቦታ ምን ዓይነት የእግዚአብሔር ቃል ነው? ሀሌሉያ። በ በእግዚአብሔር ቃል ሳትደነቁ በእግር ኳስ ከተደነቃችሁ ችግሩ እናንተ ጋር ነው። አሜን። አንዳንድ ሰው እግዚአብሔር ቤት መቶ ነው ጨዋጫዋ የሚጫወተው ህ ጨዋታ የሆነ ቦታ ኃይለኛ ነው። እዚህ መጣ እንደዚህ ይለኛል። ኑኖኑኖ ነቃ ብላችሁ መናገር ያለባችሁ እንደውም እዚህ ነው። አሜን። መንግሥተ ሰማያት ይላል አይደል? የእግዚአብሔር ቀን የግፈኞች ናት ይላል። ማለት የተናጣቂዎች ናት። ሀሌሉያ። የእግዚአብሔርም ዐለም አሜን ለሚሉ ሰዎች ይፈጥንላቸዋል። ሀሌሉያ። ጮክ ብላችሁ እስኪ ይሄን ቃል አንብቡት ከእኔ ጋር። ዳሩ ግን የስብከቱ ስራ በማ በማ የስብከቱ ስራ በማ። አቤት! የሆነ ሰው አለ ዛሬ፣ አስፈጽሞ የሚወጣ ሰው። ትንቢት ብቻ ሰምቶ የሚወጣ ሰው አይደለም። እማዬው ሀሌሉያ። አስፈጽሞ የሚወጣ ሰው እዚህ ቤት አለ። አሜን ነው ወይ እሺ በእኔ እንዲፈጸም አሕዛብ ሁሉ ምን እንዲዩት እንዲሰሙት እሺ ጌታ በእኔ አጠገብ ቆሞ አበረታይ ሃሌሉያ ከአንበሳ አፍ ዳንፍ ጌታም ከክፉ ነገር ሁሉ ያድነኛል። ጀፍታ ቃላችሁ በመልዕክቶቹ በህይወቱ እግዚአብሔርን ያየ የገለጸ ክርስቶስ በኃይል የተገለጸበት ሰው ነው እና ይህ ሰው እንደዚህ አለ። ሃሌሉያ ሃሌሉያ። የስብከቱ ስራ አለ በእኔ እንዲፈጸም አለ እና ሲባል እስኪፈጸም ድረስ አለ። ሃሌሉያ ጌታ በአጠገቤ ቆሞ አበረታኛል። አሁን የዛሬው መልዕክት እስኪፈጸም አይተውህም የሚል እግዚአብሔር ካንተ ጋር ፕሮግራም የጀመረው እግዚአብሔር ከአንቺ ጋር የሆነ ነገር የጀመረው ሰማንያ

ምናልባት ወላጆቻችሁ ስለፈለጉ ብቻ አይደለም እዚህ ምድር ላይ መጣችሁት። ምናልባት እናንተስ ስለፈለጋችሁ አይደለም እየኖራችሁ ያላችሁት። ነገር ግን ስ እንደዚህ ያለ የስብከቱ ስራ በኔ ምን ምን እስኪ ጀመር አይደለም ያለው ምን ስኪ እኔ ያምን ሚገርምኝ አንድ ነገር ሲጀምር፣ ተስፋ ሲሰጣችሁ፣ ኪዳን ሲሰጣችሁ እስኪ ጀመር አለብችሁ ሆ ምሰው ህይወታችሁ ላይ ሊቆምላችሁ የሚችለው አጀማመራችሁን አይቶሩ አካሄዳችሁን አይቶሩ ግርግር አይቶሩ እናንተ ጋር የሚመጣው የሰማይ ድምፅ ግን ወደ እናንተ እንደዚህ ያለ ይመጣል። ትንቢቱ እስኪፈጸም ድረስ የተስፋ ቃል እስኪፈጸም ድረስ ጳውሎስ እንዴት እንደዚህ ያለ ብትሉት ወደኋላ ወደ ባክግራውንድ ስወስዳችሁ ከእሳት ብትሉ ሃሌሉያ ሃሌሉያ ከእሳት ውስጥ ወጣ። እፉኝት ስትነድፈው በቃ ያለቀለት አሁንም አይሞታል። ከማዕበል ውስጥ ቢወጣ እንኳን እግዚአብሔር አይተውም። አመፀኛ ነው ሲሉ እፉኝቱን በእሳት እያራገፈ ምን እስኪ እስኪ ምን እስኪ እግዚአብሔር የሆነ ሰው አለ እ ገመድ እየቀጠለ እግዚአብሔር አሁን የሱ መጨረሻ ነው የተባለለ ሰው አለ እዚህ ቤት ለእግዚአብሔር የመጀመሪያ የሚያደርግለት ሃሌሉያ። ብዙ ውደቶች ተደግሶላችሁ የምትሻገሩት፣ አዎ እግዚአብሔር የስብከቱን ስራ በእናንተ ስለጀመረ። ይሄ የስብከቱ ስራ ግዴታ ስብከት የሚመስላችሁ ሰው ተሳስታችሁ። እግዚአብሔር የተለያየ ጥሪ እናንተ ውስጥ አለ። ማይክ መያዝ ብቻ አይደለም ጥሪ። በነገራችን በተሰማራችሁበት ቦታ ኢየሱስን የመናገር ጥሪ ነው። አሜን። ስለጌታ ለመናገር ማይክ መያዝ ያስፈልጋችሁ? ምናልባት እዚህ ለዳነ ሰው ለመናገር ነው። የተሰማራችሁበት ቦታ ላይ ግን ክርስቶስ በእናንተ መታየት ከጀመረ ስራ ጀምሯል። ሲአንድ አንድ ሰው ጭሆ ስራ ስራ አለኝ፣ ይበል በዚህ ምድር የምኖርበት ስራ አለኝ ይበል። ሃሌሉያ ጌታ ምስክሬን ሰይጣን እናንተን ህይወት ማቋረጥ የማይችለው ለዛ ስለማይጥር አይደለም ስለማይችሉ። አንድ ሰው ቀኝ እጁን ይዘርጋና ስላልሞከረ አይደለም በ ስላልተሳካ ነው። በ የስብከቱ ስራ በ በእኔ ተጀምሯል።

ሳይ ላቸውን ምን ያደርጋል? አይደክመንም፣ አንልም። ይደክመናል ግን መጥቶ ያበረታል። አንወድቅ ማንልም። ልንወድቅ እንችላለን ነገር ግን እንደገና ያነሳናል። ለምን የስብከቱ ስራ አጀንዳው የእግዚአብሔር አላማ፣ አንድ ነገር ልንገራችሁ። የእግዚአብሔር አላማ ያለበት የጠላት ላማ አለበት ከሌላው በተለየ መንገድ ነው የሚፈልግ። ጠላት እኔ አልጋ ባልጋ ነው መንገዱ የሚል ስብከት የለኝ አትታመም ነው አትነካም። ምንም የሚሰበት የለም። ትነካለ ግን አያልቀለም። ሃሌሉያ። በእሳት ውስጥ አታልፍም አይለንም። ታልፋለ ግን እዛው አትኖርም ነው ሚለን። ትወጣለ። እሳቱ የሚያነጥቅ እንጂ የሚያስቀራ አይሆንም። ሃሌሉያ። ስለዚህ እዚ ያለ ጳውሎስ እስካሁን ዘመን መልእክቱን እሰው እየጨረሰ ነው። ለምን ከዛ በፊት ያለውን ብታይ ሃይማኖትን ሩጫይንም ጨርሻ አሁን የክብር አክሊል ይጠብቀኛል። ኦልሬዲ ወደ ፊኒሺንግ መጥቷል። በቃ ነገሮች እየጨረሰ ነው እና የስንብት መልእክት እስኪፈጸም አይተዋችሁም። አሜን። ጳውሎስ ምስክርነት ምንድን ነው? ባለቀ ሳሲ ባል እስኪፈጸም ድረስ በጣም የሚገርመኝ ብዙ የእግዚአብሔር ሰዎች መጨረሻ ላይ የሚናገሩት ቃል ፓወርፉል ነው። ልክ ሙሴን ተመልከቱ እስቲ አትያባ

ይገባይ ምን ማለቱ መሰላችሁ? የኔ ከነአን ከተማው አይደለም። የኔ ከነአን እግዚአብሔር ነው። ያገለገልኩት እግዚአብሔር ብዙ ግርግር እና አጀባ ሕይወታችሁ ላይ ይበዛ፣ እግዚአብሔር ብቻውን አብሯችሁ ይቆማል። ምን እስኪ ድረስ እስኪ ተጫብጡ ታጠገባቸው ነው ሰው እስኪፈጸም ኦራ ባሽ የዋዛ አይደለም፣ መልእክት ቀልድ አይደለም። እግዚአብሔር የጀመረ ጸጋ ቢሆን አገልግሎት ቢሆን ራዕይ ቢሆን የትኛው አይነት ትምህርት ቢሆን ስራ ቢሆን እግዚአብሔር በጀመራችሁት መንገድ ላይ እንዲላችኋል እስኪፈጸም ድረስ ከእናንተ ጋር እቆማለሁ እስኪፈጸም ፈጸም ድረስ አቅም ሆናችኋል። እስኪ ፈጸም ድረስ በጸጋ ደግፋችኋል። ሀሌሉያ! እግዚአብሔር ቃል ሰጥቷችሁ ብቻ ዞር ቢኖሩ ብዙቻችሁ እግዚአብሔር በሰጣችሁ ቃል ትንቀሳቀሱ ነበር። እግዚአብሔር ቃል ሰጥቶን ብቻ ዞር አይለም፣ አብሮ ይሆናል። ጌታ ኢየሱስ ሲናገር አባቴ ሰራተኛ ነው አለ እኔም ደግሞ ሀሌሉያ! እግዚአብሔር አሰሪ አይደለም አብሮ ነው የሚሰራ። ተስፋ ቃል ይሰጣችሁ ነው መጽሐፍ ቅዱስ የሚለው በቃሌ ምን እላለሁ ይላል እተጋለሁ እንደ ራሱ ተናግሮ፣ እግዚአብሔር ለተናገረው ቃል አንተ ጋር ብቻ ትቶልህ አይሄድም። ያ ቃል እስኪፈጸም ድረስ ያብሮ ይታገላል። ሃሌሉያ። ስለዚህ ዛሬም ለሆነ ሰው እግዚአብሔር መልዕክት ይናገረኛል። አሜን። ምን አህዛብ ሁሉ ምን እንዲሉ እስኪሰሙት ድረስ የተስፋ ቃል ያለኝ እግዚአብሔር ጌታ ጉዳይ የጀመረው እኔን አማሙቆኝ ብቻው መሄድ አይደለም። እኔን ዋው ሃሌሉያ። ተስፋ ሰተኝ ብዬ ብቻ ጸልዬ ደስ ብሎ ዘልዬ የምተዋድል እና አህዛብ ሁሉ እንዲሰቡት እና ሲባ ከአንበሳ አፍ ያደነኛል፣ ገናም ያደነኛል። አሁንም ከአንበሳ አፍ ዳኩኛለ። ምናልባት ምናልባት ጳውሎስ አንበሳ ገጥሞታል የሚል በቀጥታ አንበሳ የሚል ክፍል አታገኙም። እፉኝት ነድፋው ነበር። አዎ ታስሮ ነበር። ብዙ ስራ ታሳልፏል። ብዙ ስትራግል አሳልፏል። አንበሳ የሚለው ግን እንዳይመስላችሁ የምታዩት አንበሳ እንደ አንበሳ በቁሙ ሊያጠፉት የሚፈልጉ ነበሩ። አፋቸውን የከፈቱ ነበሩ። ሊገሉት ቀጠሮ ያዙለት ነበሩ። እግዚአብሔር ግን አለ፣ እስኪፈጸም ድረስ አለ። ሃሌሉያ ከአንበሳው አፍ አዳነኛ ውስጥ ጭቡና እንዴ ደንኩኝ በፊት አንድ ሰሞን ኮቪድ በጣም ተወርቶለታል። እዚህ አካባቢ በጣም ስለ ኮቪድ፣ ከዛ ውስጥ የወጣችሁት እግዚአብሔር አለም፣ ስላለበት ሃሌሉያ። ነገሩ ስለማይጎዳ አይደለም፣ እስኪፈጸም ድረስ እግዚአብሔር ስለያዛችሁ፣ ሃሌሉያ። ለዛ ነው እኔ በጣም እርግጠኛ መሆኑ። ዳዊት ምድር ብትንዋወጥ ያለው ይሄ ቃል ገብቶት ነው። ተራሮች ወደ ባህር ልብ ሃሌሉያ፣ እኔ ግን ምን አለንም አለ ይሄ ገብቶት ነው። እግዚአብሔር በእኛ የጀመረውን እስኪጨርስ ድረስ ከጸጉራችን እንኳን አንዳች ጌታ ለሆነ ሰው ኢቪዲየንስ እየሰጠሁ ነው። አሁን ኃይልኛ ሰልፍ ውስጥ ያለ ሰው እዚህ ቤት አለ፣ ግን እስኪፈጽም ድረስ እኔ ካንተ ጋ። ኃይልኛ ወጀብና ንፋስ እያሳለፈ ያለ ሰው አለ። ገፍቶት አለ የሚለው ማይዘን ሃሌሉያ፣ አሜን። ተገፋላችሁ። አንዳንዴ ጌታ አለ ኃይል አይጠቀም። ኢየሱስ ጌታ እስከ እዚህ ፍፃሜያቸው ወሰን ወሰን ተራራ ጫፍ ላይ ካደረሱት በኋላ ይላል። ሃሌሉያ። እሱ ግን በመካከላቸው ምን አይነት እግዚአብሔር ቃል ነው? አልተጻፈም። አንደዛ በእኔ ከተራራ ተገፍቶ ይሞታል ለሚል ኢየሱስ ላይ አልተጻፈም። በሰው ዝም ብለው ስለገፉት ብቻ ይሞታል ለሚል ማለት ዛሬ በኢየሱስም ያልተጻፈላችሁ ሰይጣን ግን በእናንተ ህይወት ላይ ያመጣው ወጀብ እግዚአብሔር እያየ በመካከላቸው ማለት ይሆንላቸው እስኪፈጸም ድረስ አትተው። ሃሌሉያ ኢየሱስ ሞት ፈርቶ ነው ያንን እነዛ ሰዎች ስታካርጎ ያለፉ ሞት ፈርቶ አይደለም። ሊሞት ነው የመጣው ራሱ አላማው ሊሞት ነው ግን በዚህ መንገድ አይደለም። ዛሬ በኢየሱስም ሊያቋርጣችሁ የሚፈልግ እግዚአብሔር ያየላችሁ ሰዓት ሊያቋርጥ ሊያቋረጥ በመንገዳችሁ ላይ መጣ እንቅፋት ጌታ ምስክሪ ከብዙዎቻችሁ ላይ እየተነሳ አሜን፣ እየተነሳ አሜን። ያንድ ጊዜ እንደገና ቁሙና እስኪ ፈጸም ድረስ በሉ እስኪ፣ የትኛው በሉ እስኪ፣ መንገዴ ላይ የቆማችሁ ሁኔታዎች ሄዱ በሉ እስኪ፣ ያኔ ገለለ በሉ እስኪ፣ ያኔ እኔ በሉ እስኪ፣ ድምፅ ሰምቻለሁ፣ ኃይል ተቀብያለሁ፣ የመጣልኝ ቃል በሉ እስኪ። የዋዛ አይደለም፣ የቀልድ አይደለም። አልጠነቅፉ በሉ አቤት! ይሄን ቃል እየተናገረው በቃ ስብከቴ

እንደሆነ አይደለም። እንደ ሰማት ብላት ታቃላችሁ። የተስፋን ቃል የሰማችሁ አለ ቢለው የሰጣችሁ አሜን። አላ በርታ ከባሽ ኃላፊነት የወሰደው እዚያ ሲናገራችሁ እናንተን እንተ ተማምኖ አይደል? የሆነ ነገር እጃችሁ ላይ ሲያስቀምጥ የእናንተን አቅም ተማምኖ አይደል? አንድ መልዕክት ነግራችኋለሁ። ሃሌሉያ። ራሱን ተማምኖ ተናግሯቸዋል። ስለዚህ እስኪፈጸም አይተዋችሁም የተስፋ